በቱርክ የተነሳው ሰደድ እሳት፣ ፖላንድ ጦርነቱን ተቀላቀለች። አውሮፓ በእሳት እየነደደች ነው። በርካታ የአውሮፓ ከተሞች በከባድ ሙቀት እየነደዱ ሲሆን ቱርክ ደግሞ በሰደደ እሳት እየተለበለበች ነው። ቱርክ በኢዝሚር ግዛት የተነሳው እሳት አሁን ላይም እየተባባሰ ቀጥሏል። ይህ ሰደደ እሳት አንድ ቦታ ላይ ተወስኖ አልቀረም። ሰደደ እሳት ነውና ወደ ተለያዩ ከተሞች እየዘመተ ነው። እሳቱ በንፋስ እየታገሰ ያገኘውን ነገር ሁሉ እያወደመ ነው። በዚህ በኩል ደግሞ ፖላንድ የሩሲያ ዩክሬን ጦርነት ልትቀላቀል መሆኑ እየተነገረ ነው። ነቶ ኔቶ መሳሪያዎችን ጭኖ ወደ ፖላንድ ግዛት ገብቷል። ጦርነቱ ተባብሷል። በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴሊ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ አብራችን ቆዩያል። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻነላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ፖላንድ የሩሲያና የዩክሬን ጦርነት ለመቀላቀል መዘጋጀቷ ተገልጿል። ሩሲያ ከሶስት ዓመታት በላይ በዘለቀው የሁለቱ ሀገራት ጦርነት ባለፈው ሳምንት ከ174 በላይ ሚሳኤሎች፣ ከ1270 በላይ ሰው አልባ አውሮፕላኖች የተሳተፉበት ትልቅ የአየር ጥቃት መውሰዷን ተከትሎ የኔቶ ሀገራት ተዋጊ ጀቶችን ወደ ፖላንድ መላካቸውና ጦርነቱን ለመቀላቀል በዝግጅት ላይ መሆናቸው ተነግሯል። የፖላንድ ኦፕሬሽን ኮማንዶ እንደገለጸው ተዋጊ ጀቶቹ ከሌሎች የኔቶ አውሮፕላኖች ጋር በመሬት ላይ በተመሰረቱ የአየር መከላከያና የስለላ ስርዓቶች ሩሲያ በዩክሬን ምድር ላይ የማታ ጥቃት ከከፈተች በኋላ ከፍተኛ ዝግጅት ላይ መሆናቸውን ገልጸዋል። የዩክሬን ባለስልጣናት እንዳሉት ሩሲያ በአንድ ሌሊት 477 ሰው አልባ አውሮፕላኖችና 60 የተለያዩ አይነት ሚሳኤሎችን ወደ ዩክሬን አስወንጭፋለች። የሀገሪቱ አየር ኃይል ኢላማውን ከመምታቱ በፊት 211 ሰው አልባ አውሮፕላኖችን በጥይት መትቶ 225ቱ ተመተዋል ማለቱን ተከትሎ ምንም አይነት የሩሲያ ሚሳኤልም ሆነ ሰው አልባ አውሮፕላኖች ወደ ፖላንድ አየር ክልል አልገቡም። ነገር ግን ስጋቱን ለመቀነስና የየቱ አባላት በህብረቱ ሀገራት ላይ ለሚደርሰው ጥቃት ለመከላከል ኤፋ 16 ተዋጊ ጀቶች በተጠንቀቅ እንደሚገኙ ተነግረዋል። የዩክሬን ባለስልጣናት በዩክሬን ምዕራባዊ ክልሎች ላይ ከፍተኛ ጥቃት እየተካሄደ ነው ማለታቸውን ተከትሎ ወደ የቱ አባላት ፖላንድ አየር ክልል የሚገቡ ድሮኖችና ሚሳኤሎችን ለመከላከል በሚል በከፍተኛ የጂ ኃይል የማንቀሳቀስ አቅሙ ሰፊ የውጋ ራዲየስና የጠላት አውሮፕላኖችን በሁሉም የአየር ሁኔታዎች የመለየትና የማሳተፍ ችሎታው በአየር ፍልሚያ ውስጥ አስፈሪ ኃይል የሆነው ኤፍ 16 ተዋጊ ጀቶች በዝግጅት ላይ እንደሚገኙ የዘገበው ኒውስ ዊክ የዜና ወኪል ነው። ቱርክ በከባድ የሰደደ እሳት እየታመሰች ነው። ሀምሳ ሺህ የሚሆኑ የምዕራብ ቱርክ ነዋሪዎች አካባቢውን እንዲለቁም ተደርገዋል። እሳቱ በፍጥነት በመዘመቱ በርካታ አካባቢዎችን ማውደሙ እየተዘገበ ይገኛል። በአንጻሩ በፈረንሳይና በእንግሊዝ ከፍተኛ ሙቀት መመዝገቡም ተሰምተዋል። በእንግሊዝ ከዚህ ቀደም ከነበረው እጅጉን የላቀ የሙቀት መጠን ተከስቷል ነው የተባለው። በጣሊያን ሁለት ሰዎች በሙቀቱ የተነሳ ህይወታቸው ሲቀጠፍ በያዝነው ሳምንት በሀገሪት የተመዘገበው የሙቀት መጠን 45 ዲግሪ ሴልሽስ እንደደረሰም ተገልጸዋል። በእንግሊዝ ከተሞች ደግሞ ከ33.5 እስከ 35 ዲግሪ ሴልሽስ ደርሰዋል። ይህ የአየር ጸባይ እንግሊዝ አይታው የማታውቀው አይነት ከፍተኛ የሙቀት መጠን ነው ተብለዋል። በቱርክ ኢዝሚር የተቀሰቀሰው እሳት እጅግ አስፈሪ ሆኗል። አምሳል ሲኦል ነው የተባለው በቱርክ የተቀሰቀሰው ሰደድ እሳት የኢዝሚር ነዋሪዎችን ተስፋ አስቆርጦ በእግር በፈረስ እንዲወጡ አስገድዷቸዋል። ቱርክ በኢዝሚር የተቀሰቀሰውን ሰደድ እሳት እየተዋጋች ሲሆን፣ ነዋሪዎች አካባቢው ለቀው እንዲወጡ አድርጋለች። በቱርክ ምዕራባዊዋ ኢዝሚር ግዛት ውስጥ የሚገኙ አራት መንደሮች እና ሁለት ሰፈሮች ነዋሪዎች ከመኖሪያ ቤታቸው ለቀው ለመውጣት የተገደዱ ሲሆን ለሁለተኛ ቀን የእሳት አደጋ ተከላካዮች ሰደድ እሳቱን ለመቋቋም እየተፋለሙ እንደሆነ የአካባቢው ባለስልጣናት ተናግረዋል። የደን ጥበቃ ሚኒስቴር ኢብራሂም ዩማክሊ ሰኞ ዕለት እንደተናገሩት እሳቱ በኢዝሚር በኩዩካክ ና ዶጋምቤ አካባቢዎች ከአርባ እስከ ሰላሳ ኪሎ ሜትር በሰዓት በደረሰው ንፋስ የተነሳ በአንድ ጀንበር የተቀጣጠለ እንደሆነም ገልጸዋል። የቱርክ አደጋና ድንገተኛ አደጋ አስተዳደር ባለስልጣናት እንዳሳወቁት ከ ሃምሳ ሺህ በላይ የሚሆኑ ሰዎች ከመኖራቸው ተፈናቅለዋል። አብዛኞቹ ከኢዝሚር ግዛት ናቸው። እነዚህ እሳቶች በከፍተኛ ንፋስ እየተባባሱ ሲሆን ንፋሱ እስከ 120 ኪሎ ሜትር በሰዓት እንደደረሰም ተዘግበዋል። እንደ አለመታደል ሆኖ በርካታ መኖሪያ ቤቶችና ንብረቶች በእሳቱ ወድመዋል። የአየር ማረፊያ በረራዎችም ለጊዜው ተቋርጦ ነበር። የእሳት አደጋ ተከላካዮች፣ የአደጋ ጊዜ ቡድኖችና የአካባቢው ነዋሪዎች እሳቱን ለመቆጣጠር በከፍተኛ ስጋት እየሰሩ ነው። ወደ ሌሎች ከተሞች እንዳይዘምት ከፍተኛ ስጋት ውስጥ ቢገባም የሚቀርለት አይመስልም። እሳቱ በከፍተኛ ንፋስ እየተገፋ ሳር ቅጠሉን እየበላ ቀጥሏል። ነዋሪዎች ሀብቶቻቸውን ለእሳት ገብረው እየወጡ ነው። እስካሁን በሰዎች ሕይወት ላይ የደረሰው ጉዳት ባይገለጽም በሚሊዮን ዶላሮች የሚገመት ንብረት ግን እንደ ደመራ ነዶ አልቋል። አደጋውን የበለጠ ከባድ የሚያደርገው ደግሞ በየደቂቃው የጨመረ የሚሄደው ከባድ ንፋስ ነው። ይህ ደግሞ እሳቱን ለማጥፋት የሚደረገው ርብርብ ሁሉ እየተጠቀመች ለምትገኘው ቱርክ እጅግ ተስፋ አስቆራጭ ሆኗል። ሄሊኮፕተሮች፣ እሳት ማጥፊያ አውሮፕላኖችና ሌሎች ተሽከርካሪዎች እንዲሁም ደግሞ ከአንድ ሺህ በላይ ሰዎች እሳቱን ለማጥፋት እየሞከሩ እንደሚገኙም ሚኒስቴሩ ለጋዜጠኞች በኢዝሚር በሰጡት መግለጫ ላይ ተናግረዋል። የመጀመሪያው የእሳት ቃጠሎ የተነሳው እሁድ ዕለት በኢዝሚር ውስጥ በሲፊሊሳና በመንደሬስ አውራጃ አካባቢ ሲሆን እስከ 117 ኪሎ ሜትር በእሳት ንፋስ ምክንያት በፍጥነት መስፋፋቱን የአካባቢው ነዋሪዎች ተናግረዋል። እሳቱ ወደ መኖሪያ ቤቶች አካባቢ ሲቃረብ አምስት የአካባቢው ነዋሪዎች መንደሩን ለቀው እንደወጡም ተነግረዋል። በደቡባዊ አውሮፓ ያለው ከባድ ሙቀት የሰደድ እሳት እንዲፈጠር ምክንያት ሆነዋል። ባለፈው ሳምንት የግሪክ የእሳት አደጋ ተከላካዮች ከአቴንስ በስተደቡብ የባህር ዳርቻ ላይ የተነሳን የደን ቃጠሎ ሲዋጉ ቆይተዋል። ሊዝበንን ጨምሮ በፖርቱጋል ደቡባዊ አጋማሽ ላይ ያሉ በርካታ አካባቢዎች እስከ ሰኞ ምሽት ድረስ በቀይ ማስጠንቂያ ስር ነበሩ ሲል የፖርቱጋል የባህርና የአካባቢ አየር ተቋም አስታውቀዋል። ሰዎች የንብረቱ ባለቤት ለመሆን ዘመናትን ቢወስድባቸውም ንብረታቸውን ለመነጠቅ ግን የደቂቃዎች ቢበዛ የሰዓታት ሲሆን ተመልክተናል። ታዲያም የሰዎች እጣ ፋንታ ጭንቀት ብቻ ብቻ ከመሆንም አልዘለለም። ቱርክ ኢዝሚር ግዛት በአሁኑ ሰዓት የእሳት ምድጃ ሆናለች። እሳቱ ከተነሳበት ቀን ጀምሮ ብዙ ንብረቶች እየወደመ ይገኛል። ቀድመን እንደነገርናችሁ የተፈጥሮ ክስተት በሚሳኤልም ሆነ እጅግ በዘመናዊ ጦር መሳሪያ ማገድ ወይም መከልከል አይቻልም። የሚታዘዘው በተፈጥሯዊ በሆነ መንገድ ብቻ ነው። አንድ ማድረግ የሚቻለው ነገር ቢኖር በአየር ትንቢያ መሳሪያዎች ቅድመ ትንቢያ መሰረት አድርጎ በአሁኑ ንፋስ ሊጠቁ የሚችሉ ከተሞችን መለየትና ጉዳቱ ከመድረሱ በፊት ህዝቡን ከዛ ሰፈር ለማሸሽ መሞከር ነው። ቱርክ በኢዝሚር እያደረገች ያለችውም ይህንኑ ነው። ሰዎች ከተማዋን ለቀው እየወጡ ነው። ተፈጥሮን ማን ያዛታል ቢባል መልሱ የፈጠራት ይሆናል። የተፈጥሮ ቁጣ ሰው የሰራውን መሰሪያ ሁሉ እየበላው ይገኛል። እንደ አውሎ ንፋስ፣ የመሬት መንቀጥቀጥና እሳተ ጎመራ አይነት የተፈጥሮ ደጋዎችን መቋቋም የሚቻልበት ሁኔታ ሊታወቅ አልቻለም። ተመራማሪዎች ለቅድመ ጥንቃቄ የሚረዱትን ሀሳቦች ይናገራሉ እንጂ ፈጽሞ መከላከል እንደማይቻል ያምናሉ። መጽሐፉ በፈተና የሚጸና የተባረከ ነው ቢልም እንደ ኢዮብ በእግዚአብሔር የተመረጠ ካልሆነ በቀር ፈተና ሲበዛ የሰው ልጅ ትዕግስት በማጣት ነው የሚታወቀው። አሁን አብዛኛው ሰው እንደ ኢዮብ በትዕግስት የፈጣሪውን ድንቅ ስራ ለመጠበቅ ታግሷል ለማለት ባንደፍርም የምናየው ይህንኑ ነው። ትግስቱን ይስጠን እንጂ በአለማችን ላይ የምንሰማው የምናየው ሁሉ ይረብሻል። አንዱ በመሬት መንቀጥቀጥ፣ ሌላኛው በእሳተ ገሞራ እንዲሁም ደግሞ በሰደድ እሳት እየተፈተነ ነው። በዚህ ላይ ጦርነቱ ማቆሚያ የሌለው ሆኖ ቀጥሏል። በአደጋ ቀጠና ውስጥ የሚኖሩ ሰዎች ወዴት እንሂድ እያሉ ነው። ወፊቱ ዛፍ ላይ ብንሰራ ንፋሱ መከራ፣ መሬት ላይ ብንሰራ እባቡ መከራ እንዳለችው አይነት እጣ ፋንታ ነው የገጠማቸው። የሰው ልጅ ስልጣኔ መጨረሻው ጥፋት ነው የሚባለውም እንዲህ አይነቱ ነው። ሰው በሰለጠነ ቁጥር መጥፊያውንም እያበዛ ነው የሚሄደው። ይህ ላዩን ሳዩት የሞኝ ትንተና ይመስላል። እውነታው ግን እንደዚህ ነው። ሰው ሲሰለጥን እድሜ የለውም፣ መረጋጋት የለውም፣ ሰብአዊነት የለውም፣ እንዲሁም ደግሞ እንደባከነ ኑሮውን ያልፋል። የሰራት ከተማውም አንድ ቀን በእሳት ትቃጠላለች፣ በመሬት መንቀጥቀጥ ትፈርሳለች፣ በጦርነትም ትወድማለች። የጊዜ ጉዳይ ነው እንጂ ከዚህ አደጋ የሚያመልጥ የትኛውም ከተማ የለም። ይፈርሳል ይሰራል። የእሳት ማዕበሉ አድማሱን እያሰፋ በመቀጠሉ ቱርክ ከፍተኛ ስጋት ውስጥ ወድቃለች። በተለይም የእሳት ባህር ውስጥ የወደቀችው ኢዝሚር በከፍተኛ ጭንቀት ውስጥ ትገኛለች። ፍርስራሽ ሕንፃዎች ወደ ዶግ አመድነት የተቀየሩ በርካታ ቤቶችና አካባቢዎችን እየታዘምን ነው። የአየር ንብረት ለውጥ ሁኔታዎችን እየቀየረና የእሳት አደጋ የመከሰት አጋጣሚውን እየጨመረ ይገኛል። በኢዝሚር ቤሌጂግ፣ ሀታይ፣ ሰካሪያ እና ማኒሳ ግዛቶች እየተከሰቱ ባሉ ከባድ የሰደድ እሳቶች የተነሳ በሺዎች የሚቆጠሩ ነዋሪዎች ቤታቸው ለቀው ወጥተዋል። ይህ እሳት ከተነሳ ዛሬ ሶስተኛ ቀኑን ያስቆጠረ ሲሆን አሁንም እሳቱ በከባዱ እየነደደ ይገኛል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር